አንድ አምላክ በሚሆን በአቦል መንፈስ ቅዱስ ስም ሰላም ላችኋል። የተወዳችሁ ብሩካህን እግዚአብሔር ልጆች ደናቆያችሁ። ሁሉን የሚችል አምላክ በምስጋና ይግባው። የገሪዛን ቤተሰብ በመሆናችሁ እንኳን ደህና መጣችሁ እንላለን። ያልሆናችሁም እንደምትኖሩ ተስፋ እናደረጋለን። ይህን በማድረጋችሁ ብዙ እንደምትመረቁ እናምናለን። እናንተ ለኛ በረከቶቻችን ናችሁ። እግዚአብሔር ይባርካችሁ። ለምን እንደምንፋቀር ግን ታውቃላችሁ? እግዚአብሔር ወንድን ከሴት ጋር፣ ሴትን ከወንድ ጋር የሚያጣምረው በምን መስፈርት ነው? ሚስት ያገኘ በረከትን ያገኘል ይላል እግዚአብሔር ቃል። አንተ ወንድሜ ሚስት የምትሆነን ሴት ስታገኝ በምን መስፈርት ታገኘ? እህቴስ ምታገቢውን በምን መስፈርት ነው የወደድሽው? በጣም የሚገርመኝን ነገር በተፈጥሯችን ውስጥ ያለን እውነት ነው ዛሬ የምንካፈለው ሰው በተፈጥሮ በጣም ተቃራኒ ሲሆን ጄኔቲክ ሜካፑ ወይም ተፈጥሯዊ ቀመሩ ማይመሳሰል ወይም ደግሞ አንድ አይነት ያልሆነ ሲሆን የመሳሳብ የመፈላለግ አብረ የመሆን ተፈጥሯዊ ግፊት ይኖረዋል ማለት ነው። ለምሳሌ ሴት ወንድን ነው የሚፈልገው አይደል? ጤነኛ በሆነው መንገድ ወንድም ሴትን ይፈልጋል። አንድ ወንድ ወንድነት በውስጡ በበቂ ሁኔታ ስላለ የሚጎለው ሴትነት ስለሆነ ሴትን ይፈልጋል። አንድ ሴት በተፈጥሮ ወንድነት በሕይወቷ ውስጥ ስለሌለ በሙሉና በብቃት ሴትነት ስላላት የምትፈልገው ተጨማሪ ወንድ ወንድነትን ስለሆነ ከወንድ ጋር ትሆናለች ማለት ነው። እንግዲህ ይሄ አንደኛው በተፈጥሮ ልዩነታችን የመሳሳባችን አንዱ ነገር ነው። እንደገና ወንድም ሆኖ ደግሞ ሁሉም ወንድ ለአንድ ሴት ማራኪ አይደለም። ሁሉም ሴት ደግሞ ለአንድ ወንድ ማራኪ አይደለች። እንደገና ከሰው መካከል ደግሞ በጣም የሚቀራረብ ማንነት ያላቸው ሰዎች ብዙ አይፈላለቁም። ተፈጥሮ ራሱ አብሮ እንዲኖር አይፈቅድም። ለምሳሌ የቅርብ ዘመዶች ሆነው ቢጋቡ ተፈጥሯዊ ችግሮች፣ ጤነኛ ልጆችን የመውለድ ምናምን ነገር ታውቃላችኋል እንደሚፈጠር የእህቶች ቢጋቡ እህትና ወንድም ቢጋባ ከዝኖች ቢጋቡ ብዙ እንዲህ አይነት ችግሮች አሉ። አሁን ከዝኖችን የሚያገቡ ያክርስት ልጅ አግብቶ ልጅ የሚያገባ ቤተሰብ ውስጥ ያሉ ትዳሮች ላይ ብዙ ጊዜ ጤነኛ ያሉ ልጆች ይወለዳሉ። ለምን መሰላቸው? የሚመሳሰል ዴኔ ያላቸው የሚመሳሰል ተፈጥሯዊ እንትና ቀመር አላቸው እና ያ የሚመሳሰለው ቀመር አንድ ላይ ሲሆን ሌላ ጤነኛ ያሉ ነገር ያመጣል ማለት ነው። በጣም በደንብ አድርገው መራራቅ አለባቸው። ስለዚህ ቅዱስ ቤተክርስቲያን ሰባት ቤት ቁጥር እንድንጋባ ታዘናለች። ይሄ ለጤንነት ለአካላዊ የጤንነትም ለመንፈሳዊ የጤንነትም በጣም ወሳኝ ነገር ነው። ሰው በጣም የተቀራረበ ሆኖ አንድ ላይ በጋብቻ መጣመር ስለሌለበት ማለት ነው። ይህ አንደኛው ነገር ነው። እንደገና ውስጣችን ደግሞ በጸባዮቻችን፣ በዝንባሌያችን፣ በፍላጎታችን ደግሞ እንዲሁ በጣም በተቃራኒ ሆነን የቆምን ሰዎች ነው የምንጣመረው ለምሳሌ በጣም ዝምተኛ ወንድ ብዙ የምትናገር ሴትን ይወዳል። በጣም ዝምተኛ ሴት በጣም ቢጫወት የሚቀልድ ወንድን ትወዳለች። አኩራፊነት ፈጽሞ ልክ ያልሆነ በነገራችን ላይ ለትዳር እንቅፋት በሽታ የሆነ ነገር ቢኖር አኩራፊነት ነው። አኩራፊነት የምትለማመደው የምታውቅ ሴት ተለማማጭ ወንድን ትፈልጋለች። ተለማማጭ የሆነ ሰው ደግሞ ሚል ለማመጣትን የሚያደገድግላትን የምፈለግ ነገር አለው። ብዙ ገንዘብ የሚያባክን ወይ ደግሞ ገንዘብ ጉዳይ ላይ ግድ የለሽ የሆነ ሰው ጠንቃቃ ሴት ነው የሚያገባው። ማለት የሌለው እሱ ኗ ይህንን አስቦ አይደለም እኮ ቀምሮ አይደለም ቁጭ ብሎ ቆይ እኔ የማገባው ጠንቃቃ ሴት ነው አንቺ ጠንቃቃ ገንዘብ አያያዝሽ ላይ ምናም ብሎ አይደለም የሚያገባው። በቃ ተፈጥሮ ያሳስባቸዋል። ጠንቃቃዋ ለዝርክርኩ ዝርክርኩ ለጠንቃቅዋ ይሆናል ማለት ነው። በጣም እሳት የሆነ ቁጡ ሰው ትግስተኛ የሆነች በረድ የምታደርግ ሴት ወይም ደግሞ እሳት የሆነችዋን በረድ የሚያደርግ ወንድ ይሰጣችኋል። ያ ነው ተፈጥሯዊ ሚዛን ጠብቀው እንዲኖሩ የሚያደርጋቸው። የሚገርማችሁ በእናትና በአባት መካከል ያለው ልዩነት ይሄ ነው። በጣም ይገርመኛል። በጣም የተለያዩ ሰዎች ናቸው። እንደ ጾታቸው ማንነታቸው የሚለያያል አባታችን ትዕግስተኛ እና ሳቂታ፣ እናታችን ደግሞ ቁጡና ተቆጣጣሪ ነች። እና ለእናታችን ባህሪ የአባታችን ሳቂታነት ባይኖር ኖሮ በቃ አለቀ ነበር። እኛ የምንባል ሰዎች አንኖርም ነበር፣ እያችሁ ወይም ደግሞ ጤነኛ ስነ ልቦና ይዘን እንድናድግ አያደርገንም ነበር። የእናትና አባቶቻችን ኑሮ በፍቺ አልተጠቃለለም። በፍቅር አብረው ኖሮ ተቻችለው ተሸካክመው ብዙ ዓመት ኖረው መቃብር በመቃብር የተሸኛኙት እንጂ አልተለያዩም። ግን ችግር ስለ የለባቸው እንዳይመስላችሁ። ከፍተኛ የሆነ ልዩነትን ተሸክመው ግን አንዳቸው አንዳቸውን ተሸክመው እየኖሩ ነው። ያንን ጊዜ አሳልፈው እኛን አሳድገው እዚህ ያደረሱ እንግዲህ ይውላችሁ አንድ እውነት ምንድን ነው፣ እኛ የምንሳሳበው የምንፈላለገው ከማይመስለን ሰው ጋር መሆኑን ማወቅ አለብን። ግን አንዳንድ ጊዜ ለምን እኔን አይመስልም ብለን የምንናደደው ነገር ደግሞ አለ። ለምን እንደኔ አላሰበም ለምን እንደኔ አልታገሰችም? ለምን እንደኔ አይናገርም? ለምን እንደኔ አያስብም? ለምን እንደኔ አይረዳም? ለምን እንደኔ አያሳልፍም ወይ? ለምን እንደኔ አይሸከምም ወይ? ለምን እንደኔ ዝም አይልም የምንለው ነገር ደግሞ ጤነኛ ያለ ነገር ነው። ልዩነት ያለውን ሰው ወደን እንቀበልና አንዳንዴ ደግሞ አልፈን ለምን እንደኔ አልሆነም እንልና እንጋጫለን። አንልም እኮ ባፋችን አንልም። ለምሳሌ ጠንቃቃ ሴት ዝርክርኩን ወንድ ታገባለች፣ እንደታገባለሽ ቅድም በገንዘብ አያያዝ ጉዳይ ታገበዋለች። አብረው ይኖራሉ። የሆነ ቀን ግን ትወቅሰዋለች። አንተ ለቤት አታስብም ትለዋለች። እኔ ብቻ ነኝ ለዚህ ቤት ማስበው እኔ እኮ ገንዘቡን ባልስበስበው ኖሮ ቤታን አንሰራም መኪና እንገዛም ትላለች ማለት ነው። ልዩነትን ራስን ማጽደቂያ ልዩነትን ለልዩነት ለጠብ ደግሞ ምክንያት አድርጎ ለማቅረብ ይሞክራሉ ማለት ነው። ይሄ የሚሆነው ለምንድን ነው? ተፈጥሯችን ውስጥ ያለ መመሳሰል ቢኖር እንደማንጋባ እግዚአብሔር ስለሚያውቅ አንዳችን አንዳችን እንድንሸከም አድርጎ ስለሰራን፣ ይሄ እውነት ነው ያጣመረን። ይሄን እውነት እንረሰዋለን። ልዩነት ያለውን ሰው ከኛ ማንነት በጣም የተለየችን ሴት እንዳገባ ወንድ ወይም እንዳገባ ሴት ማሰብ ሲያቅተን ነው የምንጋጭው ወይም የምንታበየው ደግሞም ፍቅር ራሱ ተግባራዊ ትምህርት ቤት ስለሆነ እግዚአብሔር ፍቅርን በተግባር እንድንማር ሰማያዊ ኑሮ እንድንለምድበት ስለሚፈልግ አንዱ አንዱ እንዲሸከም አድርጎ ነው የሰራው። ሰማይ እኮ የህብረት ኑሮ ነው፣ የፍቅር ኑሮ ነው። ያን ሰማያዊ ኑሮ እዚህ ከአንድ ሰው ጋር ተስማምተን ካልኖር እንዴት ሰማያዊ ኑሮ እንስማማለን? ከልፋ ይላፋት ጋር እዚህ ጋር ከባህል ጋር ከሚስት ጋር ራቆትህን አቅፋት ከተኛት ሴት ጋር ራቆትሽን ካቀፍሽ ወንድ ጋር ካልተስማማሽ ወይም ከእሱ ጋር መስማማት ካልፈለግሽ ከደከመሽ፣ እንዴት ከሰማይ ሰራዊት ጋር ትስማማለሽ? ፍቅርን በተግባር የምንለማመድበት መኖርን የምንለምድበት ተሸክሞ ማደርን የምንለምድበት ስለሆነ እግዚአብሔር በልዩነት መካከል ልዩ ልዩ ሰዎችን አጣመረ። ተፈጥሮ በአጠቃላይ የተለያዩ ሁለት ነገሮች የሚሳሳቡባት ዓለም ናት። የስበት ህግ የሚሰራበት ዓለም ናት። ስለዚህ ይህን እውነት ተቀብለን የምንኖር ሰዎች መለያየታችን ወይም ልዩነታችን ተፈጥሯዊና ያለ መሆኑን ተቀብለ መገረም፣ መደነቅ የለብን። እንግዲህ ልዩነታችን ያለ እንደሆነ ሲገባን ደግሞ ያለ ማስተካከል እንዘጋጃለን። ዝም ብለን ለምን እንዴት ተለያየንም ብለን እንዴት ወንድ ሆንክ፣ እንዴት ሴት ሆንሽ የሚል አይነት ጥያቄ የሚመስል ጥያቄ እየጠየቅን ከምንከራከር ይልቅ የሚሻለው ነገር ልዩነታችንን በመንፈስ ቅዱስ አሰራር አስተካክለን ፈተን ለመኖር እንደምንችል ተረፍተን ተገንዝበን ያንን ተቀብለን መኖር ነው። እግዚአብሔር ልጆች ይሄን ሲቀበል ሰው ምንም አይመስለውም። በቃ አንዳንድ ቤተሰቦች የታችሁ ሆነ ተዩ፣ ተው፣ እሷ አመሏ ነው ተዋት፣ አመሎ ነው ተዩ እየተባባላችሁ ተሸመገሉት፣ ተሸካክመው ማለት ነው። ያን ልዩነት አስታርቀዎች ስለሚኖሩ ነው። ልዩነቱን እያጋነኑ ደግሞ የሚሉ ሰዎች አሉ። እነሱ ቤታቸውን ኑራቸውን ቆይቶ ቆይቶ ጥለውት ሊያፈርሱት ትችላላችሁ የሚሻለው ማድረግ ይገባል ይሰማ ነው በልቦናችን ጻፍ መንፈስ ቅዱስ ይባርካችሁ ትምህርቱ ላይ ኮሜንት ሳታደጉ አትወጡ ቃል ቤት ያሰማለኝን ቢሆን በሉ ሰው እንዲሰማው ዩቲዩብ ያደርገዋል ቄስ አሸናፊ ገማርያም ነኝ ሰላም